ሰላም ጠና ይስጥልን ውድና የተከብራቸው የቻናላችን ቤተሰቦች እዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ድረስ ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደ ወትሮ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮትን ጠይቃለን። ለሰዓቱ መደመጥ ያለበትን ወሳኝ መረጃ አርዕስቱን በማስተዋወቅ እንጀምራለን። የአዲስ አበባ ዙሪያ የአዳነች አበቤ ምሽግ ቁፋሮ እጅግ አነጋጋሪ ታሪካዊ ክስተት ሆኖ ብቅ ብለዋል። ለመሆኑ አዳነች አበቤ በአዲስ አበባ ዙሪያ እያስቆፈረችው ያለው ምሽግ ከምን ጋር በተያያዘ ነው የሚለው ጉዳይ ዝርዝር መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳቸው ይሆናል። በሌላ መረጃ በዛሬው ዕለት አዲስ አበባ ከተማ የገቡ ሽምቅ ተዋጊዎች አሉ በሚል የአዲስ አበባ ከተማ የሰላምና ደህንነት ቢሮ በከፍተኛ ሁኔታ እየተራወጠ የሚገኝ መሆኑን ከቦታው በደረሰን መረጃ መሰረት ማረጋገጥ ችለናል። እንደሚታወቀው ከዚህ በፊት ወደ አዲስ አበባ ከስድስት በላይ የሽመቅ ተዋጊዎች ወደ ከተማይቱ ገብተዋል በሚል ሰላምና ደህንነቱ አዲስ አበባ ላይ እያገኘ ያጣውን በውር በድንብሩ ሲናቀስና ሲያስር ብዙ ግፍና በደል ሲያደርስ የቆየ መሆኑ ይታወቃል። ለመሆኑ በዛሬው እለት ደግሞ ምን አይነት ሽምቅ ተዋጊዎች ወደ ከተማይቱ እንደገቡ በዝርዝር በዝግጅታችን አካትን መረጃውን ወደ እናንተ የምናደርሳችሁ ይሆናል። በተከታዩ መረጃችን ከአማራ ክልል ሰራይቱ ለአራት ኪሎ ቤተ መንግስት እጅግ አስደንጋጭ የሆነ መልእክት መላኩ ተሰምቷል። ለመሆኑ ሰራይቱ የላከው መልእክት ምን የሚል ይዘታል የሚለው ጉዳይ እንዲሁ በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። እሽቱን ከአማራ ምድር ታላቅ የድል ብስራት ተሰምቷል። መከላከያና ፋኖ በአንድ ግንባር በጋራ ጥምረት መፍጠራቸው የአራት ኪሎን ቤተመንግስት ያስደነገጠ ታሪካዊ ክስተት ነው ብቅ ብሏል። ለመሆኑ መከላከያና ፋኖ በምን መንገድ ጥምረት እንደፈጠሩ በዝግጅታችን ሙሉ መረጃውን አካተን የምናደርሳቸው ይሆናል። በሌላ መረጃ ሙስጠፌ መሐመድ በዛሬው ዕለት ስለ አማራ ትግል ፍንተው ያለውን እውነታ መናገራቸው የአራት ኪሎን ቤተመንግስት በተለይም ጠቅላይ ሚኒስተሩን ያስቆጣ ክስተቱ ነው ብቅ ብሏል። ለመሆኑ ሙስጠፌ ሙሐመድ መሐመድ ስለ አማራው ትግል ምን ተናገሩ? እንዲሁም ሙሉ መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳቸው ይሆናል። በሌላ መረጃ የኦሮሚያ ክልል ርዕሰ መስተዳድር የሆነው አቶ ሽመልስ አብድሳ በሀገራዊ የምክክር ኮሚሽን አማካኝነት አዲስ አበባን የኦሮሚያ ለማድረግ የጀመረው ጉዞ ሌላ ትኩሳት እንዲፈጠር አድርጓል። ለመሆኑ ሽመልስ አብድሳ አዲስ አበባን የኦሮሚያ ለማድረግ የጀመረው ጉዞ ምንድን ነው? ዝርዝር መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳቸው ይሆናል። ውድና የተቀበራቸው የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች የባረስ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደረሳችሁ አብራችሁን ስትቆዩ የሚባከኑ ሰከንዶችና የሚያስቆች ጊዜ እንደማይኖራችሁ በመተማመን ነው። የኦሮሚያ ብልጽግና አዲስ አበባ ሐረር፣ ድሬዳዋና ሞያሌ በኦሮሚያ ክልል ስር እንዲጠቃለሉ የሚለውን ጨምሮ በአባገዳዎችና በተለያዩ የህብረተሰብ ክፍሎች ቀርበዋል የተባሉትን አጀንዳዎች በዝርዝር ለሀገራዊ የምክክር ኮሚሽኑ ማስገባቱ ተገለጸ። ብልጽግና ፓርቲ ውህድ ነው፣ የኢህአዴግን ግንባር ፓርቲዎች አጥፍቶ አንድ ወጥ የፖለቲካ ፓርቲ ሆኗል የሚለውን ባፈረሰ መልኩ የኦሮሚያ ብልጽግና ጽህፈት ቤት ለብቻው አጀንዳዎቹን ማስገባቱ አነጋጋሪ ሆኗል። የኢትዮጵያን ሀገረ መንግስት የሚንዱና ግጭቶችን የሚያቀጣጥሉ አጀንዳዎችን የኦሮሚያ ብልጽግና ከሌሎች የብልጽግና የፓርቲው መዋቅሮች ተለይቶ ለአገራዊ የምክክር ኮሚሽኑ ማስገባቱ ብልጽግና የጠራ መስመር የሌለው ተሰርቶ ያላለቀ በጥቂት የኦህዴድ አመራሮች በዋናነትም በአብይ አህመድ ፍላጎትና አላማ ላይ የተዋቀረ ፓርቲ እንደሆነ ሲገለጽ የነበረውን አስተያየት የሚያጠናክር ሆኖ ተገኝቷል። የኦሮሚያ ብልጽግና የኢትዮጵያ ሰንደቅ ዓላማ እንዲቀየር፣ የኦሮሚያ የድንበርና የወሰን ጥያቄዎች እንዲመለሱ፣ ህገ መንግስቱ ምንም ሳይሸራረፍ ባለበት እንዲቀጥል በየመስሪያ ቤቱ ያለው የብሔር አለመመጣጠን እንዲስተካከል በአዲስ አበባ የሚገኙ ከታሪክ ጋር የተያያዙ ሐውልቶች ሁሉንም የሚወክሉና የሚያግባቡ እንዲሆኑ አገሪቱ የምትገለጽባቸው ትርክቶች እንዲከለሱና በወል ትርክት እንዲተኩ የሚሉትን ጨምሮ አስራ ሁለት አጀንዳዎችን ለሀገራዊ የምክክር ኮሚሽኑ ማስገባቱን ለማወቅ ተችሏል። የኦሮሚያ ብልጽግናና የኦሮሞ ነጻነት ግንባር ያቀረቧቸው አጀንዳዎች ሙሉ በሙሉ ተመሳሳይ ናቸው ያሉን የአንከር ሚዲያ ምንጮች በተለይም የአዲስ አበባ ጉዳይ በከፍተኛ ደረጃ ትኩረት የተሰጠው መሆኑን ገልጸዋል። አዲስ አበባ ሐረር፣ ድሬዳዋና ሞያሌ በኦሮሚያ ክልል ስር መሆን አለባቸው የሚለው አቋም የብልጽግና አባል በሆኑ መዋቅሮች ዘንድ ልዩነትን ሊፈጥርና ፓርቲውን ሊሰነጣጥቀው እንደሚችል ከወዲሁ እየተነገረ ነው። የአጼ ሚኒልክን ሐውልት እንዲፈርስ ሲጠይቅ የነበረው የቀድሞ የኦህዴድ መዋቅር በአሁኑ የኦሮሚያ ብልጽግና አማካይነት በሀገራዊ ምክክር ኮሚሽኑ ስም ተፈጻሚ ሊያደርገው እንደሚችልም ተመልክቷል። የኦሮሚያ ብልጽግና ያቀረባቸው አጀንዳዎች ሀገራዊ መግባባትንና አንድነትን ከማምጣት ይልቅ የበለጠ ቀውስና ግጭትን የሚፈጥር ነው ሲሉ ስማቸውን መግለጽ ያልፈለጉ አንድ የኮሚሽኑ አባል ለአንከር ሚዲያ ገልጸዋል። የሀገራችን ኢትዮጵያ የፖለቲካ ታሪክ እንደሚያሳየውም ሆነ የዓለም የፖለቲካ ታሪክ ወደኋላ መለስ ብለን ብንዳስሰው የሚያሳየን እውነታ አምባገነኖች አወዳደቃቸው ምን ጊዜም የከፋ መሆኑን ነው። ዳሩ ግን ከህወሓትን በከፋ መንገድ በአጭር ጊዜ የሚቀጭ ድርጅት ሆኖ እየተጣደፈ የሚገኘው የዘመኑ ዘመን አመጣሽ ብልጽግና ስርዓት አሁንም ከራሱም ሆነ ከትላንቶቹ አምባገነኖች ስህተት መማር ተስኖት ከትላንቶ በባሰ የክፋትን መንገድ ይዞ እርጃውን ቀጥሎበታል። እንዲህ ባለ መንገድ የአምባገንነትን ጉዞ የጀመረው ብልጽግና በአዲስ አበባ እጅግ አስደንጋጭ የሆነውና ያልታሰበው ታሪካዊ ክስተት ገጥሞታል። ይህንን ተከትሎ አዳነች አበቤ በአዲስ አበባ ዙሪያ ምሽግ እያስቆፈረች መሆኑ ተሰምቷል። በተለይም ደግሞ አዲስ አበባ ውስጥ በርካታ የሽምቅ ተዋጊዎች መግባታቸውን ተከትሎ ከተማይቱ በከፍተኛ ስጋት ውስጥ የምትገኝ መሆኑን ያረጋገጡትና አዳነች አበቤ የሚይዙትን የሚጨብጡትን ያጡ በመሆናቸው አሁን ላይ በአዲስ አበባ ዙሪያ ምሽግ ያስቆፈረ መሆኑን ከቦታው በደረሰን መረጃ መሰረት ማረጋገጥ ችለናል። አዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት ሁለት ወራት ውስጥ ብቻ 224 የሻቢያ መንግስት ተልእኮ አስፈጻሚዎች ናቸው በሚል ማሰሩ ተሰምተዋል። ቢሮው ወደ ከተማ የገቡ የትግራይ ተዋጊ ኃይሎች፣ የፋኖ፣ የሸኔ አባላትንም ይዣለው ብለዋል። በአዳነች ጽሕፈት ቤት አዳራሽ በተካሄደ ስብሰባ ነው ይህን ያነሱት። ለመገናኛ ብዙሀን ዝግ ሆኖ የተካሄደ ውይይት የከተማ ወቅታዊ ሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። ተስፋ የተባሉት የቢሮ ምክትል ኃላፊ በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ አላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት ብለዋል። ከብልጽግና ውጭ ያለን ኃይል በሙሉ ተቀጽላ በመስጠት የሚፈርጀው አገዛዝ የአማራ የኦሮሞና የትግራይ ተወላጆችን እንዲሁም ኤርትራውያንን በፋኖነት፣ በሸኔነት፣ በወያኔነት እና በሻቢያነት ፈርጆ በማሰቃየት ላይ ይገኛል። እነዚህ ሁሉ ኃይሎች ጥምረት ፈጥረው ቢታገሉት እንደ ሳምንት እንኳን በስልጣኑ የማይቆየው አገዛዙ በሚዲያዎቹም ሆነ በባለስልጣናቱ በኩል ተጣምረው ነው የሚታገሉኝ በሚል ያላዝናል። በሃይማኖቶች መካከል ያለ ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም አስግተውኛል ብሏል። ያዳነች አበባ ቢያስተዳደር በእነዚህ የስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግ ከከተማዋ የተለያዩ መዋቅሮች ለመጡት አመራሮች አስገንዝበዋል። ምክትል ቢሮ ኃላፊው ታስረዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኑ አባላት መሆናቸውን ጠቅሰዋል። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተማዎች ላይ የሚያዙ ሰዎች ከፋኑ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ይላሉ። እኚህ የሽመልስ አዲስ ዓላማ አስፈጻሚዋና የአምቦ ተወላጇ ሊዲያ ግርማ አማራን ከአዲስ አበባ ማጽዳቱን እቅድ ለማሳካት ሰርቶ አዳሪውን አማራ ሁሉ በፋኖ ስም በመፈረጅ አፍሰው እያሰሩ መሆናቸውን ያመኑበት ነው። ምክትል ቢሮ ኃላፊ ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱ 204 ተጠርጣሪዎች ናቸው። ከሀገራቸው ሸሽተው ኢትዮጵያን መጠጊያ ያደረጉ ስደተኞችን ጭምር እያሰሩና የገቢ ምንጭ እያደረጉ ያሉትና አዳነች አበቤ ከኤርትራ ጋር ውጥረት ውስጥ መግባታቸውን ተከትሎ ነው ይህን እስር እየፈጸሙ ያሉት። በየፖሊስ ጣቢያው ኤርትራውያን ታስረው የፖሊስ የገቢ ምንጭ የሆኑ ኤርትራውያን ስፍር ቁጥር ተቀባይላቸው ሌሎቹ ለመቶ አንድ ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ መቶ ስድስት ያህል ደግሞ የትግራይ ታጣቂ ኃይል አባላት ናቸውም ብለዋል። እና አዳነች በዚህ መግለጫቸው አንድ ያመኑት ነገር ቢኖር ሁሉም የከበባቸው ሁሉ ጠላታቸው መሆኑንና አዲስ አበባ ውስጥ ጭምር ጠላቶቻቸው እንደደረሱ ነው። የከተማ አስተዳደሩ በሚመለምላቸው የሰላም ሰራዊት አባላት የተባለው ቡድን ውስጥ የፋኖ ና የሸኔ አባላት ሰርገው ገብተውብኛልም ብለዋል። በዚህ ጉዳይ ላይ አስተያየት የሰጡን ሰዎች እንደገለጹት አገዛዙ ሰርገው የገቡ የሸኔና የፋኖ አባላት ያላቸው አካላት የእሱን አቋም ያልደገፉና ጥያቄ ያነሱ ጭምር ናቸው። በአጠቃላይ በነ ሊዲያ ግርማ ስብሰባ ከተማ አስተዳደሩ ከፍተኛ የሰላምና ጸጥታ ስጋት ውስጥ መውደቁ ተነስቷል። ተከታዩ መረጃችን በአማራ ክልል ስምሪት የተሰጣቸው የሰራዊቱ አባላቶች በዛሬ ዕለት ለአራት ኪሎ ቤተመንግስት እጅግ አስደንጋጭ የሆነ መርዶ መላካቸው ተሰምቷል። እንደምናስታውሰው ያኔው የ2010 ዓ ምት የለውጥ አብዮት በኢትዮጵያ ሰማይ ስር መምጣቱን ተከትሎና አምባገነኑ የትህነግ ህውሃት ስርዓት ከአራት ኪሎ ቤተመንግስት ተገርስሶ መቀሌ እንዲመሽግ ከተደረገ በኋላ በሴራ ፖለቲካ ጥሱን የሸረፈው ትህነግ ህውሃት ዳግም የአራት ኪሎን ቤተመንግስት ስልጣን ለመቆጣጠር በህዝባዊ ማዕበል ጦርነት በመክፈትና ሰሜን እዝን በመምታት እና አብይ አህመድን በከፍተኛ ሁኔታ ማጥቃት ሲጀምርባቸው ጉዳት ለደረሰበት መከላከያ ሰራዊት ደርሶ በነብሱ ዋጋ የከፈለው የአማራ ህዝብ ለመከላከያ ሰራዊቱ ከፍተኛ ዋጋንና አጋርነቱን እየከፈለ መሆኑ የሚታወስ ነው። ነገር ግን እና አብይ አህመድ ተነግዶ ህወሓት በአማራ ከፍተኛ መስዋዕትነት ከተመለሰ በኋላና የአራት ኪሎ ቤተ መንግስት በአማራ ደም ካደላደል በኋላ ዳግም አማራውን ከምድረ ገጽ ለማጥፋት ጦርነት አወጁባት። ይህንን ተከትሎ ለአመታት በአማራ ክልል ስምሪት ተሰጥቷቸው የአማራን ህዝብ እንዲወጉ እየተደረጉ ያሉ የሰራዊቱ አባላቶች በዛሬው ዕለት ከእንግዲህ ከአማራ ህዝብ ጋር የምናደርገው ምንም አይነት ጦርነት የለም ሲሉ አብይ አህመድን ያስደነገጠውን መርዶ መላካቸውንና ሰራዊቱ ከእንግዲህ አፈሙዞን ወደ ቤተ መንግስት ሊያዞር የሚችልበት ደረጃ ላይ መድረሱን የመከላከያ ሰራዊት አባላት የበላይ አመራሮችም ለቤተ መንግስቱ ማሳወቃቸው ተሰምተዋል። አቶ መሐመድ ዛሬ ባደረጉት ታሪካዊ የተባለለት ንግግር ስለ አማራ ትግል እንዲህ ሲሉ እውነቱን አስቀምጠዋል። አማራ የእናት ሀገራቸው መቀመቅ መውረድ የሚያንገበግባቸው የአማራ ወጣቶች በሺህ በሚቆጠር መጠን በአገር ፍቅር ነደው በስሜት አብደው ለህዝባቸውና ለሀገራቸው ነፃነት ብዙ አቀን ከፍለዋል። ጭቆናን መሸከም የማይችለውና በነፃነቱ የማይደራድረው የአማራ ህዝብ ረፍቴ ለሽግፍ እና መከራ የወለደው የአማራ ተጋድሎ ሀብሎ የተጸነሰው ለዘመናት የአማራ ህዝብ ጠላት የሆነው ትህነግ አገዛዝ ባደረሰበት ስልቆ ቤስ ግፍና ጭቆና ነበር። የአማራ ተጋድሎ የአማራ ደም እንደ ጎርፍ ሲወርድ፣ ምድር ስታለቅስ፣ ዘግናኝ እልቂትና ጭፍጨፋ ሲፈጽም በውያኔና ና ሻዕቢያ ጥምረት የአማራ ተቋማት አማራን ለማውደም በተደረጉ የመጀመሪያዎቹ ዓመታት ከጋይንት እስከ ዳሞት፣ ጭልጋ እስከ ወለጋ፣ ከይፋት እስከ ወልቃይት፣ ከመተማ እስከ ራያ፣ ከአርማጭሆ እስከ ሸበል በረንታ አማራ ላይ በደረሰው በደል የአማራ ተጋድሎ ሀብሎ የተጸነሰው ከዚያ ጊዜ ጀምሮ ነበር። ይህ ትግል ህዋ ተንካራ አራት ኪሎ መንጥቆ ካባረረ በኋላ አሁንም የዘመናት የጠላቶቻቸውን ሴራ አሁንም በህዝቦቹ ላይ መከራና ስቃይን አባብሶ ቀጥሏል። የአማራ ተጋድሎ አሁን ላይ ዋና ስብራቶች ይህንን ግፍና መከራ የወለደውን የአማራ ተጋድሎ በህግና ስርዓት የጋራ ማዕቀፍ አዘጋጅቶ የመምራት ችግር አሁንም ለማያባራ ረፍት የለሽ ለሆነው ማህበራዊ መስቀልቅል ዳርጎታል። የተዳጋ አሁን የአማራ ትግል ዋና ስብራቶቹ የውስጥ አንድነታቸውን እና የጋራ ሴቶቹን በመገንባት ረገድ ሰፊ መዘናጋት መኖራቸው፣ ጠላቶቹን ሴራ በውል በመገንዘብ የተደራጀ ኃይል አሰላለፍ አለመፍጠሩ፣ የውስጥ ባንዳዎችና ና ሆዳደሮችን መንጥሮ የማጥራት ስራ አለመስራቱ፣ ጠላቶቹን ለዘመናት የሰሩበትን አንድነቱን የመከፋፈል ሴራ ማክሸፍ አለመቻሉና የጠላቶቹን የማዘናጊያ ስልቶች እንደ መልካም አጋጣሚ ተጠቅሞ ራስን ከማዘጋጀት መዘጋጀ መዘናጋቱ አማራ በዚህ ደረጃ ከፍተኛ የሆነ እልቂትና ሰቆቃ እንዲደርስበት አድርጎታል። እንደሚታወቀው ነገር ግን አማራ ሁላ የመነሻው እንጂ መድረሻው ማወቅ ባልተቻለ ጦርነት እየተፈተነ ነው። የአማራ ህዝብ መቼ ነጻ ይወጣ ይሆን የሚለው እውነታ ለመተንበይ አስቸጋሪ ሆኗል። የህዝቡ ሰላም እጦት እየተባባሰ ቀጥሏል። ጦርነቱ ከተጀመረ ጀምሮ በሞት ህይወታቸውን ያጡ፣ ተፈናቅለው ማህበራዊ ህይወታቸው የተናጋ ብዙዎች ናቸው። በጦርነት በቅርብ ርቀት ያሉ አካባቢዎችም ቢሆኑ ከዛሬ ነገ ጦርነቱ ይመጣ ይሆን ወይንስ በቅርብ ነጻ እንወጣ ይሆን በሚል መንታ መንገድ ላይ ሆኖ ለስጋት እየኖሩ ነው። በተገሉ መቼ እንደሚቋጭ ያልታወቀው ጦርነት አሁን አማራውን ወደ አልተፈለገ ደረጃ እየወሰዱ ይገኛል። እንደምናስታውሰው የአማራ ህዝብ እንደ ህዝብ ታላቅ ታሪክ ያለው ለዘመናት በአብሮነት የመኖር ልምድ ባለቤት ኢትዮጵያዊነት አብሮት የተፈጠረ በሀገር ጉዳይ የማይጠራጠር በአንድነት አምርሮ የሚታገል ለፍትህ የሚሞት ጀግና ህዝብ መሆኑ በታሪክ ከፍታ ውስጥ በደም ተለብሶ የተጻፈ ጠላቶቹ ለማጥፋት አለመውና አቅደው ቢሰሩም ሊያጠፉት የማይችሉት ሀቅ ነው። የአማራ ህዝብ ታሪክ እንደሚያሳየው ፍትህ ሲጓደል ሰሚ ሲያጣ ህሊናውን ሽቶ ከማደር ይልቅ የተመቻቸ ኑሮውን ትቶ ጫካ በመግባት ለነፃነቱ በጽናት የሚታገል በሐሳብ የበላይነት የሚያምን እና ጨቋኝ ኃይልን ነፍጡን አንግቦ ለኢትዮጵያ አንድነት የሚታገል ለነፃነቱ ሲ የሚታቀል የኖረ ሀያል ህዝብ ነው። በሰላም ጊዜ ልማት አርበኛ፣ ፍትህ ሲጠፋና የዜጎች ሰብአዊ መብት ሲረገጥ ቆሞ ማየት የማይችል የነጻነት ታጋይ የሆነው የአማራ ህዝብ መራራ ጠላቱ የሆነው ትህነግ ባለፉት ሀያ ሰባት አመታቶች የፈጠረበት ግፍና መከራ ዛሬም ተሸጋግሮ የብልጽግናው ስርዓት የልቦረር ትርክቱን በአማራ ህዝብ ላይ በመጫን የአማራ ህዝብ እንደ ህዝብ እንዲጠፋ ታሪኩን በማበላሸትና ተቆጥሮ የማያልቅ ግፍና ሰቆቃ ገፈት ቀማሽ ቢያደርገውም ብዙ መስዋዕትነቶችን በመክበል ሳይንበረከክ የኖረ ወደፊትም የሚቀጥል ህዝብ ነው። ታዲያ የአማራ ህዝብ የዘመናት መራራ ጠላት የሆነው ህናግ ወለድ የሆነው የአሁኑ ብልጽግና ግፍና በደል አማራን ህዝብ ከማንበርከክ ይልቅ የህዝቡን ነጻነት ማጣት እና እንግልት ረፍት የነሳቸው የነጻነት ታጋይ ፋኖ ጀግኖች ምቾት ረስተው እንቅልፍ አጥተው ጀንበር በወጣችና በጠለቀች ቁጥር አይናቸውን ከጠላት ላይ ሳያነሱ ግንባር ገጥመው የሚፋለሙና ጠላታቸውን እንቅልፍ የነሱ ጀግኖች ተቋም እንዲፈጠር አድርጓል። መራራ ጠላት መራራ ትግልን ይወልዳል። መራራ ትግል ደግሞ መራራ ታጋይን ይፈጥራል። በመሆኑ ለህዝባቸው ነጻነት የሚፋለሙ ጀግኖች መፈጠራቸው እጅግ አሁን በኢትዮጵያ ልንማርበት የሚገባ ታሪካዊ ክስተት ነው ሲሉ ሙስጠፌ መሐመድ ስለ አማራ ትግል እውነቱን ተናግረዋል። ይህንን ተቀጥሎ ጠቅላይ ሚኒስትሩ የሙስጠፌ ንግግር በከፍተኛ ሁኔታ እየተቹት እንደሚገኝ ተሰምቷል። በሌላ መረጃ መከላከያ ዛሬ በአማራ ክልል በከፍተኛ ሁኔታ ባልተጠበቀ መንገድ ከፋኖ ጋር የጋራ ጥምረት በመፍጠር አፈሙዙን ወደ ቤተ መንግስቱ ማዞሩ ተሰምቷል። መከላከያ ሰራዊቱ እንዲህ ይላል። ሀገርና ህዝብ ምን አደረገን? የበደለን ስርዓት እንጂ ህዝብና ሀገር ማለ ዘመናት አብረው ተሳስረው፣ ተከባብረውና ተዋደው ዘመናትን ተሻግረዋል። ታዲያ አበምን አሁን እርስ በርስ ይባላሉ ለምን የአማራ ህዝብ በችግር ይታመሳል ብለን ስንጠይቅ፣ ሁሉም ነገር ተጠቅልሎ በስርዓቱ ትከሻ ላይ መውደቁ አይቀሪ ነው። ችግራችን ከሳር ከቅጠሉ በዝቶ ታክሞ የማይድን ያልጋ ቁራኛ ሆኗል ከገመ ስትለው ተባብሶ የሚዘልቅ ከሰው ለማድረግ መፍትሄ ያልተገኘለት በየጊዜው በአንድ ሰሞን የሀዘን መግለጫ የፌስቡክ ላይ ጫጫታ ታጅቦ ይቆይና እንደገና ከሀዘናችን ሳንድ ቁስላችን ሳያገግም ታድሶ እየተደገመ የአማራ ህዝብ ማህበራዊ ረፍት በማሳጣት ችግሩ ማበሪያ በሌለው መንገድ ተባብሰው ቀጥሏል። ከችግሮቻችን ለመውጣት የምናደርገው ጉዟችን ለማፋጠንና ቢያንስ በጠራራ ጸሐይ የሚፈጸምብንን የጅምላ ሞታችንን ለማስቀረት ችግራችንን ባልጋ ቁራኛነት ማስታመሙ ዘላቂ መፍትሄ ሊሆን አይችልም። ይልቁን እስከ ጥላቶቻችን ክፋትና ሴራ በላይ የከፋው ጠላታችን የሆነው ከችግር ማውጣት ያልቻለው የጉዞ መስመራችን የምንከተለው ስርዓት ማየቱን ወደ መፍትሄ ይወስደናል። እና በመሆኑም ዙሪያ መለስ በማየት ጉዞችን መፈተሽ አስፈላጊ በመሆኑም ከእንግዲህ በአማራ ክልል ስምሪት የተሰጠንኛ የመከላከያ ሰራዊት አባላቶች አዲስ አቅጣጫ አስቀምጠናል። ባለንበት ቆመን በተለመደ አካሄድ ታስረን ዘመናትን አሳለፍን፣ ግን ከችግራችን ማውጣት አልቻልንም። እንደውም የባሰ ብሎ ችግራችን ከጊዜ ወደ ጊዜ እየገዘፈ አሁን አለንበት ደረጃ ላይ ደርሷል። ታዲያ ይህ ሁሉ ችግር መቶ ጊዜ እየተደጋገመ የሚፈጸምብን ለምንድን ነው ብለን መጠየቅ ይገባናል። ስንጠይቅ ችግሩ የራሳችን ነው። የስራ ችግር ለፍትህ ለፍትህ ልፋትህን በከንቱ ያሳጠሃል። በችግር ውስጥ እድሜ ልክህ እንድትማቀቅ ያደርግሃል። አንድ ችግር ራሱን መቶ ጊዜ እንዲደቅም ያደርግሃል። በመሆኑም ከገጠመን በጋራ አባትና ልጅ የሚገዳደሉበት ጦርነት ለመውጣት አሁን ላይ የአማራ ህዝብ ጋር የጋራ አንድነት ፈጥሮ የስርዓቱን መገርሰስ ለማፋጠን ወደ ትግል መግባት አስፈላጊ በመሆኑ በጋራ ከፋኖ ጋር ወደ ትግል ገብተናል ሲሉ በአማራ ክልል የሚገኘው የመከላከያ ሰራዊት አባላት በተለይም ጎጃም ላይ ከፋኖ ጋር ጥምረት በመፍጠራቸው ይህንን የሰማው የአብይ አህመድ መንግስት በከፍተኛ ጭንቀት ውስጥ እንዲገባ አድርጎታል።